ሮቤል ትጅን ባያምናትም ግን አሁን ላይ ከትጅ ጋር አብሮ ለመስራት እየተስማማ ይመስላል። ትጂ እውነቴን ነው ብር ከሰጠኝ የምትፈልጋት ቤዛን ስለሆነ እኔ ቤዛን አጠፋልሃለሁ፣ ስለዚህ ግን ብር እፈልጋለሁ ሲል ስትል ትጠይቀዋለች። ሮቤል ደግሞ እኔ ጥላቴን የሚያጠፋልኝ ሰው ነው እንጂ ያጣሁት ገንዘብ አላጣሁም ብቀደው የማያልቅ ገንዘብ አለኝ። ስለዚህ ጥላቴን ብቻ የሚያጠፋብልኝ ሰው ነው የምፈልገው በአሁኑ ሰዓት። እናም በተለይ ቤዛ ምክንያቱም እኔ የቤዛ ቤተሰቦች ናቸው ሕይወቴን እንደዚህ ያደረጉት፣ ግን ገንዘብ ሞልቶኛል ይላታል። ታደምን ችግር አለው። አሁን ላይ ቤዛን እንደፈለግክ ማድረግ ትችላለህ እና ደግሞም ትመጣለህ መተህ ቤት እራት መጋበዝ አለብህ። አንተ በዛን ሰዓት ቤዛን ምን ማድረግ እንዳለብን እኔ እናንተ አይጠፋንም። እያን ጊዜ ሱራፌል ከዛ ቤት ወጥቶ ይሄዳል። እመነኝ ሮቤል ትለዋለች። ግን እሱ ቤዛ መቀየሯን እና የቤዛ መንትያ ቤት ውስጥ መኖሯን የሚያውቀው ታሪክ የለም። ማንኛውም ሰው የሚያውቅ የለም። እሷና እሷ ብቻ ናቸው የሚያውቁት። ሱራፌል ደግሞ የቤዛ አክስት ነኝ ያለችዋን ቤት ውስጥ አንድ ነገር ልጠይቅሽ ይላታል። ቅድሚያ ጁስ ሰርቶላት እኔ ነኝ የሰራውለት። ይቅርታ ግን ሳላቅ ትናንት አስቀየምኩት አይደለም። እናም እችን ጎንጨት ትበሉ እስኪ። በጣም ይቅርታ የእውነት። ዛሬ ጧት ኮ ዳይሌሲስ ሊያረጉ ወደ ሆስፒታል ሲሄዱ አብሬ ከኋላ ተከት እያችሁ መጥቼ ነበረ። እናን ያላወቁም ነበረ ሳይ ነው እያመንኩት። የእውነት ራሴን ራሴን መቆጣጠር አቃተኝ። ራሴን ተቀየምኩት። ስለዚህ በጣም ነው ያዘንኩት፣ እውነት ራሴን ይቅር ማለት ደብሮኝ አስጠልቶኝ ነው እያለሁት እና በጣም ይቅርታ ሲል፣ አይ ልጄ፣ ምንም ችግር የለውም። አንተ የምታውቀው ነገር ስለሌለ ነው፣ እኔ አንተን አልተቀየምኩህም ይሉታል። እናም አሁን ለካ ለእርሶ ኩላሊት እንድትሰጥ በዛ ምክንያት ነው እንዴ ትጂ ቤዛን እያስፈራራች በቁጥጥሯ ውስጥ ያደረገቻት ሲሉ ሲል ይጠይቃቸዋል። አይ ልጄ እንደዛ አይደለም ትጂ በጣም ባለጌና እርኩ ሰው ነች፣ ሲሉ ወሬውን ይጀምሩለታል። ማለት አልገባኝም፣ እንዴት? እኔ እኮ ለመጀመሪያ ጊዜ ስላየሁት እኔ ግራ ገብቶኝ ነው። ግን ደግሞ አሁን ቤዛ ካለ ትጂ መንቀሳቀስ አቆማለች። በትጂ ሀሳብ ብቻ ነው የምትንቀሳቀስ ያለችው፣ እና ምን ማድረግ እንዳለብኝ ግራ ገብቶኝ እናም በጣም ግራ ነው እያጋባኝ ያለው። ስለዚህ የትጂ ኩላሊት ለርሶ አያስፈልግም። ለምን ቤዛ መስጠት አትችልም ኩላሊት? ሲላቸው አይ ቤዛ ስለሚያማት ስለማትችል ነው እሷ መስጠት ስለማትችል ነው ይሉታል። በቃ ችግር የለውም እኔ ባለሁበት ትመረመርና የእሷ ኩላሊት የማይሆን ከሆነ ችግር የለውም እኔ መስጠት እችላለሁ። የራሴን ኩላሊት ሰጠታለው እንጂ የትጂ ኩላሊት አያስፈልግም ትጅ እዚህ ቤት መውጣት አለባት ሲል ይነግራቸዋል። ይደነግጣሉ። ምክንያቱም እንደዛ የሚያደርግ ከሆነ ነገሮች ይበላሻሉ የሚሉት ትጂ ታሳስረናለች፣ ወንጀለኛ ብራ ታሲዘናለች ብለው ፈርተዋል። እሱ ደግሞ በፍጹም ትጅዛ ቤት እንድትኖርና ቤዛን እንዴት ለምን እንደቀየረቻት ግራ ቢገባውም ግን ደግሞ ቤዛን ወደ ራሱ መመለስ ይፈልጋል። ቤዛ የሆነችው ሉላ ግን አሁን ላይ ሱራፌልን መፍታት እንደምትፈልግ ነው የምትነግረው። አክስትዬው ደግሞ እባክሽን ሁሉንም ነገር እውነታውን እንንገረው እና ይሄ ነገር ቦታ እየያዝ ሲሉ ይጠይቋታል። ሉላ ደግሞ በፍጹም እኔ የምፈልገው ገንዘቡን ሰጥታኝ አንቺ እንድትታከሚ ብቻ ነው። ስለዚህ አንቺ ከታከምሽ በኋላ ሁሉ ነገር ይሆናል ስትል ትመልስላቸዋለች። እባክሽቺ እየተረገመች እርጉምናት ገንዘባቸውን ከበላች በኋላ እህትሽን ብታጠፋብሽስ? እህትሽ ደግሞ ቅድሚያ እህቴን ማየት እፈልጋለሁ፣ እህቴን ካሳየሹ በኋላ እህትሽን ደግሞ ሌላ የምትሰሪው ስራ አለ ብላኛለች። ብቻ አላቅም፣ ህይወት ማጥፋት ይሁን ምን ይሁን የማውቀው ነገር የለም። ግራ ገብቶኛል ክስቴ፣ ስትል ትንታማክራቸዋለች ልጄ ባክሽን፣ ህይወት ማጥፋት እንዳይሆን እሺ። ለማንኛውም መጀመሪያ ግን እህትሽን ሽን ያት ና ከዛ የሚሆኑን አብረን እናያለን፣ ትላች ይሏታል። እሷም እሺ ቅድሚያ አክስቴን እህቴና እንድታሳየኝ ይፈልጋለው ስትል ፊት ለፊት ይደመጣሉ። ግን ደግሞ ሱራፌል እየሰማ ይመስላል ያንን ነገር። ግን እህትየዋ ማን እንደሆነች አይታወቅም። ራሷ ቤዛ ወይስ ሌላ እህት አለቻት? መቼም ሱራፌል ይህን የሚጠረጥር አይመስልም። ግን ማን እንደሆነች እኮ የሚያውቀው ነገር የለም። ሱራፌል ሱራፌል እስቲል አሁን ምኔ ቤዛ ነኝ ስትል ታማ ትነግራችኋለች ለአክስቷ። አክስትም አላቅም ብቻ በጣም የሚያሳዝንና ምስኪን ሰው ነው፣ እጅግ መልካም ሰው ነው እሱ። ይቺ የተረገመች እርኩም ግራ የምታጋባናት ግን ደግሞ እኮ አክስቴ። እህቴ እኮ በጣም ብዙ ጠላቶች እንዳሉባት ነው እየሳ ይመጡ ሊገሏት እንደነበረና እየዛቱባት እንደነበረ ሲነግሯን ነው እንግዲህ የምሰማው። እኔ ነው እንኳን ቤዛ ብለው ሲያዋሩኝ። ስለዚህ እኔ እንኳን እንኳንም ከአንቺ ጋር ተደብቄ ኖርኩኝ ስትል ላክሷ ትናግራታለች። አሁን እኔን መውቀስሽ ነው ልጄ ተይሉላ፣ ስትል በፍጹም አክስቴ መውቀሴ አይደለም። ምክንያቱም እኔ ይሄን ጊዜ ከእናቴ ጋር ሁኜ በሆን ኑሮ አክስ እህቴ ጋ ነበረ የምኖረው፣ እንደ እህቴ ጥላት ይበዛብኝ ነበረ። አንቺ ጋር ተደብቄ መኖሬ ግን ጥላት ከጥላት ተደብቄ ኑሬ ያለው። ስለዚህ አሁን በጣም ደስተኛ ነኝ ትላችኋለች። ከዋነሰየው ግን ደግሞ እህትሽን ባየኋት እንደ እህትሽን አንዴ እንኳን ባየዋት ልጅ እኔ እንደ እውነቴን ነው ምልሽ። የእህትሽ ነገር ውስጤን እየበላኝ ነው። ይቅርማ ልለው ራሴን ይሏታል። በፍጹም እኔም እህቴን ሳላይ ምንም ነገር ማድረግ አልፈልግም፣ ግን ደግሞ ይሄ ነገር ቶሎ እንዲቋጭ ፈልጋለሁ። በአስቸኳይ እንዲቋጭልኝ ፈልጋለሁ። ከዚህ ጉድ ውስጥ መውጣት ፈልጋለሁ ትላችኋለች። እንግዲያው አላቅም ብቻ ይሄ ሮቤል የተባለን ሰውዬ መሰለኝ። ግን እዚህ ቤት አምጥታ ልታስተዋውቅ የፈለገችው ይሄ የተረገመ ዶክተር የሚባለው መሆን አለበት። እናም አላቅም እንዴት እንደሆነ ግራ ገብቶኛል ትላለች አላቅም የዶክተር የሚባለው እኮ ስንት እህቴን ሊገላት ነበር አሉ መሰለሽ አክስቴ ስትል ትጅ ትመጣና እዩልሽ ሉላ እህትሽ ጋር ልወስድሽ ነው ትላታለች እሹ ሰጅን ችግር የለውም መሄድ ፈልጋለሁ እንደውም ስትል ቤዛ የተባለችው ሉልም ለባብሳ ልብሷን እይዛ ትሄዳለች መኪናው ስትሄድ ግን መንገድ እንዳታይ ተብሎ አይኗን ተሸፍና ነበር የሄደችው እሷ ነበረች ቀድማ